የዒድ አል ፈጥር የደስታ በዓል በመሆኑ የተቸገሩ ወገኖችን በማገዝና የታመሙትን በመጠየቅ ማክበር እንደሚገባ የደሴ ከተማ እስልምና ጉዳዮች ምክር ቤት ሰብሳቢ ሼህ እድሪስ በሽር ተናገሩ። ሙስሊሙ ማህበረሰብ በረመዳን ወር በጾምና በዱዓ ያገኘውን መንፈሳዊ እርካታ ወንድማማችነትን ለማጠናከር እንዲያውለው በበዓሉ የተገኙት የደሴ ከተማ ምክትል ከንቲባ አቶ ሽመልስ ጌታቸው መልእክት አስተላልፈዋል። አሊመር ዝርዝሩን አዘጋጅተዋል። 1446ኛው የኢድ አልፈጥር በዓል ዛሬ በመላው ዓለም በሙስሊሙ ማህበረሰብ ዘንድ በታላቅ ድምቀት እየተከበረ ይገኛል። በዓሉ በዚህ በደሴ ከተማም በተለያዩ ሃይማኖታዊ ሁነቶች እየተከበረ ሲሆን ሙስሊሙ ማህበረሰብ የኢድ አልፈጥር በዓልን ሲያከብር በመረዳዳት እና ለሀገር ሰላም ዱዓ በማድረግ መሆን እንዳለበት ነው አስተያየታቸውን ለአማራ ሚዲያ ኮርፖሬሽን እየሰጡ የሃይማኖቱ ተከታዮች የገለጹት። የተራቡትን በማብላት የታረዙትን በማልበስ በመደጋገፍ በአንድነት በጋራ ማሳለፍ አለበት። ይሄ የነብዩ ሱና ነው፣ አለይሂ ሰላቱ ወሰላም ሱና ስለሆነ ይህን ሱና ደግሞ ማክበር ግዴታ ነው። የተፈናቀሉ ወገኖቻችንም አሉ። እነዛንም ሂዶ በመዘየር በማየት ምን ያስፈልጋል በማለት ይህን ነገር ማድረግ ግዴታውን በዚህ በዒድ ቀድማ አለ። መሳኪኖች አሉ። ለነሱ ዘካ መስጠት አለብን። ሶላትን በመስገድ ማሳለፍ አለበት ብዬ አስባለሁ። በመከባበር በመቻቻል እንዲሁም በመረዳዳት የዒድ አልፈጥር በዓልን ማክበር ይኖርብናል ብዬ አስባለሁኝ። መላው እስልምና እምነት ተከታይም ደግሞ ይህንን መርህ አድርጎ በመረዳዳት በመከባበር የዒድ አል ፈጥር በዓልን እያከበረ ይገኛል። ለቤተሰቦች በሙሉ እንኳን አደረሳችሁ። ለሙስሊሞቹ ቤተሰብ በሙሉ እንኳን አደረሳችሁ። ያለው ዒድ በዓል በጣም ጥሩ፣ ሙስሊሙ ማህበረሰብ በከፍተኛ ደረጃ ሰላሙን እየጠበቀ ነው። ወደፊትም ተዝህ በበለጠ ሁኔታ ሰላሙን መጠበቅ መንከባከብ ግዴታ ነው። የሰላም ጉዳይ ይሄ ሀብታችን ነው፣ ንብረታችን ነው። ሰላም የሁሉም ሰው ነው፣ የማንም አይደለም። የደሴ ከተማ እስልምና ጉዳዮች ምክር ቤት ሰብሳቢ ሸህ ኢድሪስ በሽር ዒድ አል ፈጥር የደስታ በዓል መሆኑን ነው የገለጹት። ሙስሊሙ ማህበረሰብ የአካባቢውን ሰላም በመጠበቅ በኩል እስካሁን ሲያበረክተው የነበረውን አስተዋጽኦውን አጠናክሮ መቀጠል እንዳለበትም ነው የተናገሩት። የዒድ አል ፈጥር በዓል አላህ ሱብሓነሁ ወተዓላ ባሮቹ በተከበረው ወር ሲያከናውኑት የነበሩትን የአምልኮ ስራ በሰላም ስላስጨረሳቸው የሚደሰቱበት ልዩ የደስታ ቀን ነው። አላህ ሱብሃነሁ ወተዓላ ጾማችንን ሶላታችንን፣ ሶደቃችንን እና አጠቃላይ ዒባዳችንን ይቀበለን ዘንድ ዱአ እያደረግ እናከብረው ዘንድ ለማሳሰብ እወዳለሁ። በከተማችን ያለውን ሰላም በተጠናከረ መንገድ ይቀጥል ዘንድ የሙስሊሙ ማህበረሰብ ሚና ከፍተኛ ነው። ሰላም የሁሉም ነገር መሰረት ነው። ሙስሊሙ ማህበረሰብ ለከተማችን ብሎም ለሀገራችን እድገት የተለመደውና ያላለሰለሰ ጥረቱን አጠናክሮ እንደሚቀጥል በዚሁ አጋጣሚ ለማረጋገጥ እወዳለሁ። በዓሉን ያለንን ለሌሎቹ በማካፈል እንድናከብረው ለማሳሰብ እወዳለሁ። የደሴ ከተማ ምክትል ከንቲባ አቶ ሽመልስ ጌታቸው በበኩላቸው ሙስሊሙ ማህበረሰብ በሮመዳን ወቅት ያገኘውን መንፈሳዊ እርካታ ወንድማማችነትን ለማጠናከር እንዳውለው ጠይቀዋል የከተማዋ ነዋሪዎች ከጸጥታ ኃይሉ ጎን ተሰልፈው በማገዛቸው በልማት ስራዎች ተጠቃሚ መሆናቸውንም አንስተዋል በእስልምና እምነት አስተምሮ መሠረት በተከበረው ረመዳን ጾም ቅዱስ ቁርአን የወረደበት ሸይጣን የታሰረበት ሰላምና ፍቅር የሚሰፍንበት መረዳዳት መተሳሰብ መተጋገዝ የሚታይበት ለአሄራም ለዱናም አላህን የምንለሉበት የኢባዳ ወር ነው። የዒድ አል ፈጥር በዓል ሲከበር ሙስሊም ህብረተሰብ ከመጥፎ ተግባራቶች ራሱን በመጠበቅ ህዝበ ሙስሊሙ በረመዳን ወር በጾም በዱዓ ያገኘውን መንፈሳዊ እርካታ ለጋራ መግባባትና ወንድማማችነት ሊጠቀምበት ይገባል። በበዓሉ ላይ የደሴ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አሸናፊ አለማየሁ የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንንና ሌሎች የከተማዋና የዞን የሥራ ኃላፊዎችም ተገኝተዋል። በዓሉ ያለምንም የጸጥታ ችግር በሰላም ተጠናቋል። አላሁ አክበር።